ማንም ሰው አንድ ሚሊዮን ብርና ከዛ በላይ መስጠት ሲፈልግ ሲሪየስሊ ነው ማወራው። እጁን ከፍ ያደርጋል፣ መተን ከናንተ ኢንፎርሜሽን እንወስዳለን፣ ቼካችሁን እንቀበላለን። ለምን ስንጠራችሁ፣ መጽሐፍ ልታስመርቁ ስለ ጠራ ስለጠራናችሁ ነው። ሰላም ጤና ይስጥልኝ። የተከበራችሁ የክርስቲያን ቲዩብ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዛሬው ዕለት በግዙፉ የአዲስ አበባ ሚሊኒየም አዳራሽ በአይነቱ ለየት ያለ የዝማሬ ድርግስ ተደርጓል። ፕሮግራሙ ሶስት ሀያላን ዘማሪዎች የተሰባሰቡበት ለአመታት ሚሊዮኖችን የባረኩ ለብዙ ሺዎች ወደ ጌታ መምጣት ምክንያት የሆኑ እንቁ የጌታ ልጆች ያሉበት በኢትዮጵያ ቤተ ክርስቲያን ታሪክ ደማቅ ታሪክና ትልቅ ስም ያላቸው ዘማሪት ሊሊ ዘማሪት ቤቲ ወልዴና ዘማሪት አዜው ኃይሉ የተሰባሰቡበት ብዙዎች በጉጉት የጠበቁት ታላቅ ድግስ ነበረ በዚህ ብዙ ሺዎች በታደሙበት ብዙ ሺዎች ደግሞ ቦታተው በተመለሱበት ልዩ ፕሮግራም ላይ የምንወዳት ዘማሪት ቃል ኪዳን ጥላሁን ሊሊ የቃል ኪዳን ፍቅር የተሰኘ የሰላሳ ሶስት አመት በብዙ ጣውረድ የታጀበ በጸጋው የታለፈ እጆ የተገለጠችበት የአገልግሎት አገልግሎት ሕይወት በመጽሐፍ መልክ ተተርኮ ቃል ኪዳን ፍቅር በሚል ርዕስ ተዘጋጅቶ በዛሬው ዕለት ተመርቆ ለገበያ የቀረበበት ነበረ። ታዲያ ይህ በእጅጉ የተጠበቀውና ስኬታማ የነበረው ፕሮግራም ከመከናወኑ በፊት አዘጋጆቹ የተደረጉ አንዳንድ ድርጊቶች በማህበራዊ ሚዲያ ከተለቀቁ በኋላ ብዙዎች የተነጋገሩበት የተገረሙበት ያዘኑበትም ጉዳይ ሆኗል። ፕሮግራሙን በዋናነት ያዘጋጀችው በዶክተር ተስፋው ሙሉ ዓለም የምትመራው ሲኤም ቸርች ስትሆን ችግሩ የተፈጠረው ደግሞ ፕሮግራሙ ላይ መጽሐፉን ለመመረቅ ደረጃ የወጣላቸውና ና ለአምስት መቶ ሰዎች በወንበር የተዘጋጁ ልዩ ካርዶች በማህበራዊ ሚዲያ ከተሰራጩ በኋላ ነው። ካርዶቹ የፕላቲኒየም ደረጃ፣ የጎልድ ደረጃ፣ የሲልቨር ደረጃ፣ የብሮንዝ ደረጃ ያላቸው ሲሆኑ ለአምስት መቶ ሰዎች ብቻ ተሰራጭተዋል። በእነዚህ ካርዶች ላይ የተጻፈውና አነ። ጋር የነበረው ጽሁፍም እንዲህ ይላል። የመጽሐፉ መመረቂያ ደረጃዎች መጀመሪያው የፓኬጃችን ወይም ደግሞ መጽሐፉን ለእናንተ የምናቀርብበት ፓኬጅ ዳይመንድ ፓኬጅ ብለነዋል። አማርኛውም ዳይመንድ፣ ግሪኩም ዳይመንድ፣ ሌላውም ዳይመንድ ነው። ምንድን ነው ዳይመንድ ካላችሁኝ ቀለል ያለ አማርኛ ነው። ቀለል ያለ አማርኛ ነው። በገንዘብ ስተምኑት ግን አንድ ሚሊዮን ብርና ከዛ በላይ ማለት ነው በዳይመንድ ደረጃ መጽሐፍ ለሚመርቁ አንድ ሚሊዮን ብርና ከዛ በላይ ለሚከፍሉ አንደኛ ከፕሮግራሙ ማግስት ከዘማሪት ቃል ኪዳን ጥላውን ሊሊ ጋር የራት ግብዣ ፕሮግራም ይኖራል። በልዩ ጥራት ደረጃ በሙሉ ከለር በአውሮፓ የታተመ አምስት መጽሐፍ ልዩ ስጦታ ተደርጎ ይበረከትሎታል። መጽሐፉን የሚመርቁ በድርጅቱ ስም ከሆነ የድርጅቱ ስምና አርማ በዕለቱ በሚሊኒየም አዳራሽ በሚኖሩ የማስታወቂያ አማራጮች ላይ የሚቀመጥ ይሆናል። በእርሶ ፈቃድ በፕሮግራሙ ዕለት መጋቢት ስድስት መጽሐፉን በሚመርቁ ድርጅቶች ስም በተደጋጋሚ እንዲተዋወቅ ይደረጋል። በፕሮግራሙ ዕለት በሚሊኒየም አዳራሽ ውስጥ ልዩ እንግዳ መቀመጫም ይዘጋጃል። በእርሶ ፈቃድ በፕላቲኒየም ደረጃ በዕለቱ የሚተላለፉ ሚዲያዎች ላይ የድርጅቱ አርማና ስም ይተዋወቃል። ሁለተኛ የፕላቲኒየም ደረጃ ከ500 ሺህ እስከ 1 ሚሊዮን ብር ለሚከፍሉ በፕላቲኒየም ደረጃ መጽሐፍ ለሚመርቁ በልዩ ጥራት ደረጃ በሙሉ ከለር በአውሮፓ የታተመ አራት መጽሐፍ ልዩ ስጦታ ተደርጎ ይበረከትሎታል። በድርጅቱ ስም መጽሐፉን የሚመርቁ ከሆነ በሚሊኒየም አዳራሽ መግቢያ በሮች አካባቢ የድርጅቱ አርማ ሎጎ እንዲተዋወቅ ይደረጋል። ፕሮግራሙ ዕለት በሚሊኒየም አዳራሽ ልዩ እንግዳ መቀመጫ ይዘጋጃል። በእርሶ ፈቃድ በጎልድ ደረጃ በዕለቱ የሚተላለፉ ሚዲያዎች ላይ የድርጅቱ ስምና አርማ ይተዋወቃል። ሶስተኛ የጎልድ ደረጃ፣ በጎልድ ደረጃ መጽሐፉን ለሚመርቁ ከ300 ሺ እስከ 500 ሺ ብር ለሚከፍሉ በልዩ ጥራት ደረጃ በሙሉ ከለር በአውሮፓ የታተመ ሶስት መጽሐፍ በልዩ ስጦታ አደርጎ ይበረከትሉታል። ፕሮግራም ሁለት በሚሊኒየም አዳራሽ ውስጥ ልዩ እንግዳ መቀመጫ ይዘጋጃል። በእርሶ ፈቃድ በሲልቨር ደረጃ በዕለቱ ለሚተላለፉ ሚዲያዎች የድርጅቱ ስምና አርማ ይተዋወቃል። የሲልቨር ደረጃ ከ100ሺ እስከ 300ሺ ብር ለሚከፍሉ በሲልቨር ደረጃ መጽሐፍ ለሚመርቁ በልዩ የጥራት ደረጃ በሙሉ ከለር በአውሮፓ የታተመ ሁለት መጽሐፍ ስጦታ ተደርጎ ይበረከትሉታል። በፕሮግራም ሁለት በሚሊኒየም አዳራሽ ውስጥ ልዩ እንግዳ መቀመጫ ይዘጋጅሉታል፣ እርስ ፈቃድ በብሮንዝ ደረጃ በእለቱ የሚተላለፉ ሚዲያዎች ላይ የድርጅቱ ስምና አርማ ይተዋወቃል። አምስተኛ የብሮንዝ ደረጃ ከ50 እስከ 100ሺ ብር ለሚከፍሉ በብሮንዝ ደረጃ መጽሐፍ ለሚመርቁ በልዩ የጥራት ደረጃ በሙሉ ከለር በአውሮፓ የታተመ አንድ መጽሐፍ በልዩ ስጦታ ደርጎ ይበረከትሉታል። ፕሮግራም ሁለት በሚሊኒየም አዳራሽ ውስጥ ልዩ እንግዳ መቀመጫ ይዘጋጅሉታል። ጨማሪ የዘማሪት ቃል ኪዳን ጥላሁን ሰባት አልበሞች ግጥሞቻቸው ጋር በስጦታ ይበረከትሎታል። ከፕሮግራሙ ቀን አስቀድመው የመጽሐፍ መመረቂያውን ቃል ፈጽሞ የሚመጣ ማንኛውም ሰው በዕለቱ ከዘማሪት ቃል ኪዳን ጥላውን እጅ ጦታና ሰርተፍኬት የሚቀበል ይሆናል ይላል። ታዲያ ይህ ሰነድ ከተሰራጨ በኋላ በማህበራዊ ሚዲያ በስፋት እያነጋገረ ይገኛል። አንድ የመንፈሳዊ ሚዲያ ባለቤት የሆነ ጋዜጠኛ የጉድ አገር ገንፎ እያደር ይፋጃል በሚል ርዕስ የሚከተለውን ጽፏል። በአንድ ወቅት ወንድማችን ጳውሎስ ፍቃዱ አንድ አገልጋይ በሚመራት ቤተ ክርስቲያን ምዕመኖች በየአመቱ ለሚያከብሩት የፓስተሩ ልደት በዓል ስጦታ ለማሰባሰብ በጉባኤዎች የተበተነ ፕሌጅ አግኝቶ እዚህም ደርሰናል በማለት ስለለጠፈ ለሰዓታት ለእስር ተዳርጎ እንደነበር ይታወሳል። ዛሬ እኔም ነገ በሚካሄደው የዘማሪት ቃል ኪዳን ጥላውን ሊሊ ፕሮግራም ላይ በልዩ ሁኔታ ችሮታ ለሚያደርጉ ሰዎች የቀረበላቸው ማማለያ አይቼ በመገረብ በመገረም ከዚህም ደርሰናል ብዬ ወደ እናንተ ላጋራ መጣሁ። በእርግጥ እጅግ የምንወዳት ዘማሪት ቃል ኪዳን ጥላውን ሊሊ ይህን ድርጊት ታውቃለች? እንደዚህ አይነት አምልኮተሰብ ድርጊት ሲፈጸም እንዴት ዝም አለች? ይህ አካሄድ ሚራክል ቲም ከሚሸጠው ዘይትና ዋጨው ገዝታችሁ ትፈውሳላችሁ ከሚለው ጋር ልዩነቱ ምንድን ነው? ሀሰተኛ ነው የሚለው እውነት ላይ ያልተመሰረተው አተያያችን ለዚህ አብቅቶናል። ሰክረናል፣ ታመናል። አዘጋጁ አካልስ ኮንሰርቱን ለማካሄድ ምን የገንዘብ ጥረት ቢገጥመው እንኳን ይህን መንገድ ለምን መረጠ? በጋዜጣዊ መግለጫ ላይ ከየትኛውም አካል ገንዘብ አልተቀበልንም ብሎ የሰጠው መግለጫ ለሀብታም አገልጋዮች በዘማሪዋ ስም ከተበተነው ፕሌጅ ጋር አይጣረስምን? ማብራሪያ እንጠይቃለን ይላል የጋዜጠኛው ጽሁፍ። በእርግጥ ነገሩን ያወሳሰበው በጋዜጣዊ መግለጫው ላይ አዘጋጆቹ ዶክተር ተስፋውንን ጨምሮ በፕሮግራሙ ላይ ምንም አይነት ትኬት እንደማይሸጥ ደጋግመው መናገራቸው ቀጥለው ደግሞ ይሄ ፕሌጅ ሲወጣ እርስ በርሱ የሚጣረስ ጉዳይ በመሆኑ ነው። እዚህ ፕሮግራም ታዳሚዎች ወደ አዳራሽ ለመግባት ምንም አይነት ክያይ ማትን መሆኑን እንድንታወቁ መግቢያ የሌለው ነጻ እንደሆነ ልትገነዘቡ እንፈልጋለን። ቀጥሎም የብዙዎች ጥያቄ የነበረው ዘማሪት ሊሊ ይህንን ነገር ታውቃለች የሚለው ጉዳይ ሲሆን አውቃ ከሆነ የተደረገው አዝንናል እያሉ አስተያየታቸውን የሰጡን ብዙ ናቸው። ነገሩ በስፋት መነጋገሪያ መሆኑን ተከትሎ በፕሮግራሙ ላይ ዶክተር ተስፋውን ነገሩ ለምን እንደተደረገ ማስተባበያም ሰጥተዋል። እርግጥ ነገሩ የተደረገው እህታችን ሊሊን ለመባረክ ከጎኗ ለመቆም እንደሆነ ፈጽሞ ጥያቄ ውስጥ የሚገባ ጉዳይ አይደለም። ሊሊ አልበሞቿን ሁሉ ለቤተ ክርስቲያን ስራ እየሰጠች የራሴ የምትለው ነገር ሳይኖሯት መኖሯ እሙን ነው። ነገር ግን ሊሊ የህይወት ዘመን ጀግና፣ የቤተ ክርስቲያን ስጦታ የሆነች አብዝተን የምንሳሳላት አብዝተን የምንወዳት በእጅጉ የተወደደች እህታችን ነች። እያንዳንዱ የኢትዮጵያ ወንጌል አማኝ እድሉን ቢያገኝ ሊሊን ለመባረክ ወደ ኋላ የሚል አይደለም። ስለሆነም ነገሩን ለጥቂቶች ከማድረግና ፕላቲኒም ጎልድ ብሎ ከመከፋፈል ለጥቂት ሰዎች ከመስጠት ሊሊ ህዝብ ነችና ህዝቡን ባርኳት ብሎ መናገር እየተሻለ ነበረ። እንደዚህ አይነት ልምምዶች ወደፊትም ለቤተ ክርስቲያን ፍጹም አደጋ ናቸውና እንዳይደገሙ ሊታሰብባቸው ይገባል እንላለን። ሰላም። ሀሌሉያ ሀሌሉያ ሀሌሉያ። እስቲ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሀሌሉያ። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ይህን ነው ተዘጋጅቼበት የመጣሁት። እግዚአብሔርን አመሰግነዋለሁ፣ በጉባኤው መካከል አመሰግነዋለሁ፣ የረዳኝን እግዚአብሔር አመሰግነዋለሁ፣ ያዳነኝን እግዚአብሔር አመሰግነዋለሁ፣ የተንከባከበኝን እግዚአብሔር አመሰግነዋለሁ። እግዚአብሔር ረዳቴ ነው፣ ረድቶኛል። እኔም ደግሞ እርዳታ ጠያቂ ነኝ። እግዚአብሔር ለዘላለም የተመሰገነ ይሁን። እኔ ከእግዚአብሔር ነገር በጣም ከሚገርመኝ ነገር አንዱ ከመዳኔ ሌላ ለዚህ አገልግሎት ለምን እንደመረጠኝ ነው። አሁን ከምገረመው በላይ ደግሞ አሁን አንዳንድ ነገሮች እየገቡ ይመጥተዋል። በተለይ የመጀመሪያው ጊዜ አካባቢ ለአገልግሎት መጠራቴን ሳረጋግጥ ለምን እኔ ተመረጥኩኝ? እንደው ከቤታችን እንኳን አካባቢ ብታዩ ከእኛ ቤት ሊሊ ሞር ኳሊፋይድ ነው ለዚህ አገልግሎት ብዬ ነው እኔ የማምነው። በእርግጥ ሁሉም ሰው የሚያምነው ነገር ግን እግዚአብሔር ያልሆነውንና ፐርፐዝሊ አንኳሊፋይድ የሆኑ ሰዎችን እንደሚመርጥ ለስራው ሲገባኝ ተገርም ያለሁኝ እንደ ልክ እንደ ድሮ ጊዜ መላእክት ቢሆን ኖሮ ሄዶ የሚናገረው እንደዚህ በሕይወትሽ ይሆናል እንደዚህ እያለ ወይም ተቀብተሻል እያለ ቢሆን የሚናገረው፣ እና እኔ ቤት መልአክ በዛን ወቅት ቢመጣ ኖሮ የምለው ነገር ሪስፔክትፉሊ ተሳስተሃል መልአክ። ምናልባት አንተ አደለህም የተሳሳትከው፣ የእኛ ቤት ስም ያሳስታል። ምናልባት ላሊ ተብለህ እንዳይሆን። እንደዛ ነበር ምለው። እግዚአብሔርን አከብረዋለሁ፣ አመሰግነዋለሁኝ። ለምን ደግሞ እንደዚህ እንዳልኩኝ መጽሐፉን ስታነቡ ይገባችኋል። በሁለተኛ ደረጃ ደግሞ በጣም እንደምወዳችሁ ልነግራችሁ ፈልጋለሁኝ። አይ ላቭ ዩ፣ አይ ላቭ ዩ፣ አይ ላቭ ዩ፣ አይ ላቭ ዩ።